የፖርቹጋል ፓርላማ ሙስሊም ሴቶች እንዳይሸፈኑ በህግ ከለከለች። አንዲት ሴት ተሳስታ ተሸፋፍና ከተገኘች 4607 የአሜሪካ ዶላር ትቀጣለች ተብሏል። ከዚህ በተጨማሪ የአንድ ሙስሊም ወንድ ሚስቱ ተሸፋፍና ከተገኘች ከሶስት ዓመት እስራት እንደሚቀጣ በህጉ ላይ ደንግጓል። በአውሮፓ ሀገራት ፈረንሳይ፣ ዴንማርክ፣ ቤልጂየም፣ አውስትራሊያ እና ሌሎች ሀገራት ሙስሊሞች ሴቶች እንዳይሸፋፈኑ የሚከለክል ተመሳሳይ ህግ ያላቸው ሲሆን ፖርቹጋል ሙስሊም ሴቶች እንዳይሸፋፈኑ በመከልከል ሀያኛዋ የአውሮፓ ሀገር ሆናለች። ሳናኤ ታካኢች ከጃፓን ሁለት ምክር ቤቶች የብዙሀን ድምጽ በማግኘት የመጀመሪያው የአገሪቱ ሴት ጠቅላይ ሚኒስትር በመሆን ተሹመዋል። የጃፓን ሊብራል የዲሞክራቲክ ፓርቲ አባል የሆኑት ታካኢች የጠቅላይ ሚኒስትርነት ስልጣኑን የጨበጡት በአገሪቱ የታችኛዋ ምክር ቤት 237 ድምጽ እንዲሁም ከላይኛው ምክር ቤት የ125 ድምጽ ድጋፍ በማግኘት ነው። ሳናኤ ታካኢች በጃፓን ታሪካዊ የመጀመሪያ ሴት ጠቅላይ ሚኒስትር መሆን ችለዋል። ጠቅላይ ሚኒስትሯ የተቀዛቀዘውን የአገሪቱን ምጣኔ ሀብት ለማነቃቃት መንግስት ተለያዩ ዘርፎች ላይ መዋለ ንዋይ እንዲያፈስ የሚያደርግ እርምጃ ይወስዳሉም ተብሎ ይጠበቃል ሲል የዘገበው ቢቢሲ ነው። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ዩክሬን ከሩሲያ ጋር በምታደርገው ጦርነት የማሸነፍ እድሉ አጠባብ መሆኑን ገለጹ። ፕሬዚዳንቱ ሰኞ ዕለት በዋይታውስ ለጋዜጠኞች በሰጡት መግለጫ በግጭቱ ላይ ያላቸውን አቋም እንዲያብራሩ ተጠይቀው ሊያሸንፉ ይችሉ ይሆናል፣ እኔ ግን ያሸነፋለሁ ብዬ አላምንም፣ ሆኖም አሁንም የማሸነፍ እድል አላቸው ሲሉ ምላሽ ሰጥተዋል። ትራምፕ አክለው ያሸነፋለሁ ብያለሁ፣ ማንኛውንም ነገር ሊከሰት ይችላል፣ ታውቃላችሁ፣ ጦርነት በጣም እንግዳ ነገር ነው፣ ብዙ መጥፎ ነገሮች ይከሰታሉ፣ ብዙ ጥሩ ነገሮችም ይከሰታሉ ብለዋል። ሩሲያ በዩክሬን የሲቪል አካባቢዎች ላይ ጥቃት ፈጽማለች ለሚለው ክስ በሰጡት ምላሽ አብዛኞቹ ማቾች ወታደሮች እንደሆኑም ተናግረዋል። በተጨማሪም በግጭቱ በየሳምንቱ በሁለት ወገኖች ከ5 ሺህ እስከ 7 ሺህ የሚደርሱ ወታደሮች እንደሚሞቱም ገልጸዋል። ፕሬዚዳንት ትራምፕ ባለፈው ወር ዩክሬን ላለፉት ሶስት ዓመታት በጦርነት ያጣቻቸውን ግዛቶች በሙሉ ልታስመልስ ትችላለች ማለታቸውን ይታወሳል። ይሁን እንጂ ባለፈው ሳምንት ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ ከተነጋገሩ በኋላ ዩክሬን ከግጭቱ ማብቃት በኋላ አንዳንድ ግዛቶቿን ለሩሲያ አሳልፋ እንደምትሰጥ አስረግጠው ተናግረዋል። የኪየቭ መንግስት ግዛቶችን አሳልፎ መስጠት በተደጋጋሚ ሲቃወም፣ ሞስኮ በበኩሏ ዘላቂ ሰላም ለመመስረት የዩክሬን ወታደሮች አዲስ የሩሲያ ግዛቶች ብላ ከምትጠራቸው አካባቢዎች መውጣት አለባቸው የሚል ቅድመ ሁኔታ አስቀምጣለች። ፕሬዚዳንት ትራምፕ ስልጣን ከያዙ ወዲህ የቀድሞ የባይደን አስተዳደር ከሞስኮ ጋር የነበረውን የራቀ ዲፕሎማሲያዊ ግንኙነት በመተው አዲስ የግንኙነት ምዕራፍ ከፍተዋል። ባለፈው ነሐሴ ወር በአላስካ ከፕሬዚዳንት ፑቲን ጋር የተገናኙ ሲሆን በቅርቡ በሃንጋሪው ዋና ከተማ ቡዳፔስት ለሌላው ስብሰባ ዝግጅት ላይ መሆናቸውን አስታውቋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባንም ስብሰባውን ለማስተናገድ ዝግጁ መሆናቸውንም ገልጸዋል። አስቸኳይ ተኩስ አቁም ማለት የጦርነቱ መነሻ መዘንጋት ነው ሲሉ የሩሲያ ውጭ ጉዳይ ሚኒስትር ተናገሩ። የሩሲያ ውጭ ጉዳይ ሚኒስተር ሰርጌይ ላብሮቭ ዛሬም በሞስኮ ከኢትዮጵያ አቻቸው ጋር ጋዜጣዊ መግለጫ የሰጡ ሲሆን በወቅቱ የዩክሬን ጦርነት በተመለከተ አስተያየት ሰጥተዋል። ሲናገሩም አሁን ከዋሽንግተን በኩል በአስቸኳይ ይህ ጦርነት መቆም አለበት፣ ንግግር አያስፈልግም፣ ታሪክ ይዳኘናል የሚል መግለጫ እየመጣ ነው። ይህ ማለት የትራምፕ አስተዳደር ወደ ስልጣን እንደወጣ በግልጽ የተረዳ ነው የግጭቱ መነሻ መዘንጋት ነው ብለዋል። ጨምሮም አሁን ላይ ተኩስ አቁም ማድረግ ማለት ሰፊ ግዛት የሚሸፍነውን የዩክሬን ክፍል ለናዚ መንግሥት አሳልፎ መስጠት ነው። ይህ ክፍል ደግሞ በዚች ምድር ላይ የሩሲያ ቋንቋ በይፋ የታገደበት ነው በማለት ያስረዱት ላቭሮቭ የሩሲያ ቋንቋ በተመድ የስራ ቋንቋ ከመሆኑም በላይ ሰፊ ቁጥር ባላቸው ሕዝቦች የሚነገር መሆኑንም አስታውቀዋል። የግብጽ የውጭ ጉዳይ ሚኒስትር ባደር አብዱላሂ የቀይ ባህርን ጉዳዮች የማስተዳደር መብት በዳርቻው ላይ ለሚገኙ ሀገራት ብቻ የተወሰነ መሆኑን አጽንኦት ሰጥተው መናገራቸውን በቀጠናው አዲስ መነጋገር ያፈጥሯል። ይህ መግለጫ በኢትዮጵያና በኤርትራ መካከል ውጥር በታየበትና ወታደራዊ ግጭት ሊፈጥር ይችላል የሚል ስጋት በነገሰበት ወቅት መሆኑን ልዩ ትኩረት ስቧል። የፖለቲካ ተንታኞች እንደሚሉት የሚኒስትሩ መግለጫ በዋናነት ኢትዮጵያ ኢላማ ያደረገው ሲሆን ኢትዮጵያን የታላቁ ህዳሴ ግድብ ግንባታ ማጠናቀቋን ተከትሎ የባህር በር ፍላጎቷን ለማሳካት እንቅስቃሴ እንቅስቃሴ በጀመረችበት ወቅት የመጣ ነው። ሚኒስተር አብዱላሂ ይህንን የተናገሩት እሁድ ዕለት በተካሄደው አምስተኛው የአስዋል የእስልምና የልማት ፎረም ላይ ነው። በውይይቱ ላይ የሶማሊያ፣ የሱዳንና የሳውዲ አረቢያ ከፍተኛ ባለስልጣናት እንዲሁም የአውሮፓ ህብረትና የዓለም ባንክ ተወካዮች ተገኝተውበታል። የቀይ ባህር አስተዳደር ጉዳይ የባህር ዳርቻ ባለቤት የሆኑት ሀገራት በመጀመሪያና ብቸኛ ጉዳይ ነው ያሉት ሚኒስትሩ የቀጠናው ደህንነት መረጋጋትና የሀብት ዘላቂነት የማስጠበቅ ኃላፊነት ያለባቸው እነሱ ናቸውም ሲሉም አክለዋል። ከ1993 የኤርትራ ነጻነት ወዲህ የባህር በር ያጣችው ኢትዮጵያ በቀይ ባህር ላይ ያላትን የቀድሞ ተጽዕኖ እንደገና ለማስመለስ ፍላጎቷን በይፋ እየገለጸች ትገኛለች። በተለይም የህዳሴ ግድብ ከግብ ማድረሷን ለዚህ ግብ ማሳካት ምቹ ሁኔታ እንደፈጠርላት ታምናለች። በቅርቡ የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራ በፕሪቶሪያው ስምምነት በመጣስ የኢትዮጵያ መሬት እንደያዘችና ለአማጽያን የጦር መሳሪያ እንደምታቀርብ በመክሰስ ለተባበሩት መንግስታት፣ ለአፍሪካ ህብረትና ለኢጋድ መልእክት መላኩ ይታወሳል። የኤርትራ መንግስት በበኩሉ የኢትዮጵያ ክስ ግጭት ለመፍጠር መንገድ የሚጠርቅ አሳሳች ዲፕሎማሲያዊ ዘመቻ ሲል አጣጥሎታል። አስመራ አክላ ኢትዮጵያ ላለፉት ሁለት ዓመታት የኤርትራ ወደቦች በሰላም ከተቻለ በኃይል ካልሆነ ለመቆጣጠር ስትጥር እንደነበርና ለዚህም የጦር መሳሪያ ስታከማች መቆየቷን ገልጻለች። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ የባህር በር ጉዳይ ከአባይ ጥያቄ ጋር የሚስተካከል ወሳኝ ሀገራዊ ጉዳይ መሆኑን መግለጻቸው እና መንግስታቸውም ለመደራደር ዝግጁ መሆኑን ማስታወቃቸው ይታወሳል። ይህ የኢትዮጵያ አካሄድ ለኤርትራ ብቻ ሳይሆን ለግብፅም የማስጠንቀቂያ ደውል ሆኗል። ግብፅ የቀይ ባህርን ማንኛውንም የኢትዮጵያ ተጽዕኖ በጽኑ ትቃወማለች። ምክንያቱም ቀይ ባህር ለግብፅ ወሳኝ የንግድ መስመርና ለሀገሪቱ የገቢ ምንጭ ቁልፍ ለሆነው ለሲዩዝ ካናል ዋና መግቢያ በር መሆኑ ነው። ካይሮ በቀጠናው የሚፈጥረው ማንኛውም የባህርና የጸጥታ ለውጥ የቀጠናውን ኃይል ሚዛን እንደሚያዛባና የራሷን የባህር ደህንነት ለመቆጣጠር እንቅፋት እንደሚፈጥርባት ታምናለች። በተለይም በሕዳሴው ግድብ ዙሪያ ከኢትዮጵያ ጋር ውዝግብ ውስጥ ባለችበት በዚህ ወቅት ኢትዮጵያ በቀይ ባህር ላይ ወታደራዊ ይዘት ያለው ተጽዕኖ መፍጠሯ ለብሔራዊ ደህንነቷ ቀጥተኛ ስጋት እንደሆነም ትቆጥራለች። የቤኒሻንጉል ጉሙዝ ክልል የትምህርት ቋንቋ አማርኛ እንዲሆን ተወሰነ። የቤኒሻንጉል ጉሙዝ ክልል መንግስት ከዘንድሮ ዓመት ጀምሮ የክልሉ የትምህርት ቋንቋ አማርኛ እንዲሆንና ሰባት የአፍ መፍጃ ቋንቋ እንደ አንድ የትምህርት አይነት እየተሰጡ እንዲቀጥሉ ወሰነ። ጊዜያዊ ነው የተባለው ይህ አሰራር በዚህ ዓመት በቅድመ መደበኛ ወይም ኬጂ እና በአንደኛ ክፍል ተማሪዎች ላይ የሚተገበር ሲሆን፣ በየአመቱ ወደ ሌሎች የክፍል ደረጃዎች እያደገ እንደሚሆንም የክልሉ ትምህርት ቢሮ ገልጿል። የተለያዩ ብሄር ብሄረሰቦች መኖሪያ የሆነው የቤኒሻንጉል ጉሙዝ በክልሉ በሚነገሩ አፍ መፍጃ ቋንቋዎች ትምህርት መስጠት የጀመረው በ2001 ዓ.ም ነበር። የመማር ማስተማር ቋንቋ ሆነው ከሚያገለግሉት አፍመፍጃቸው መፍቻቸው መካከል ቤኒሻንጉልኛ፣ ጉሙዝኛ፣ ሽናሽኛ ና ማኦኛ ይገኙበታል። ኮሞኛ፣ ጋሞኛ፣ ኦሮሞኛ ና አማርኛም ትምህርት ይሰጥባቸው ከነበረው የአፍ መፍቻ ቋንቋዎች መካከል ናቸው። በክልሉ የሚገኙ ተማሪዎች ከአንደኛ ክፍል ጀምሮ ሂሳብና የሳይንስ ትምህርት ዓይነቶችን በእነዚህ ቋንቋዎች የሚማሩ ሲሆን ሰባተኛ ክፍል ላይ የመማር ማስተማሪያ ቋንቋው እንግሊዝኛ ይሆናል። የቤኒሻንጉል ጉሙዝ ክልል ትምህርት ቢሮ በክልሉ ላለው የወረዳ ልዩ የወረዳ ከተማ አስተዳደር መዋቅሮች በጻፈው ደብዳቤ ከዘንድሮ የ2018 ዓ ም የትምህርት ዘመን አንስቶ ይህ አሰራር መቀየሩን አስታውቋል። የቢሮው ኃላፊ ዶክተር ተመስገን ዲሳሳ ውሳኔው መተላለፉን ለቢቢሲ አረጋግጠዋል። በቢሮው ኃላፊ የተጻፈው ደብዳቤ እንደሚያስረዳው ላለፉት 17 ዓመታት ተግባራዊ ሲሆን የቆየው አሰራር የተቀየረው የቤኒሻንጉል ጉሙዝ ክልል መንግስት ካቢኔ ባለፈው ወር መስከረም 10 ቀን 2018 ዓ.ም ያሳለፈውን ውሳኔ ተከትሎ ነው። ለሊት ስምንት ሰዓት ሲጓዝ በነበረው የህዝብ ማመላለሻ ባቡር ላይ በደረሰ አደጋ 14 ሰዎች ሞቱ። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድ እና ቀላል የአካል ጉዳት ደርሷል። ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረው የህዝብ ማመላለሻ ባቡር ትናንት ለሊት 8 ሰዓት አካባቢ በሶማሌ ክልል ሽኒሌ ወረዳ ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድ እና ቀላል የአካል ጉዳት መድረሱን ከሽኒሌ ወረዳ አስተዳደር የደረሰ መረጃ ያመለክታል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ እና የሩሲያ ዋቻቸው ቭላዲሚር ፑቲን በሀንጋሪ ቡዳፔስት ተገናኝተው ለመወያየት እቅድ እንደነበራቸው ይታወቃል። ትራምፕ ባለፈው ሳምንት ከፑቲን ጋር ያደረጉትን የስልክ ውይይት ተከትሎ ከሁለቱ ሀገራት የተውጣጡና በውጭ ጉዳይ ሚኒስትሮቻቸው የተመሩት የከፍተኛ አማካሪዎች ቡድን ተገናኝተው በሀንጋሪ ቡዳፔስት የሚካሄደውን የመሪዎች ውይይት እንደሚያዘጋጁም ተናግረው ነበር። ሆኖም የዋይት ሃውስ ባለስልጣን ለሲኤንኤን እንደተናገሩት በማርኮ ሩቢዮ እና በሰርጌ ላቭሮቭ በሚመሩ ቡድኖች መካከል ይካሄዳል ተብሎ የተጠበቀ ውይይት ለጊዜው ተሰርዟል። ሆኖም እስካሁን ለውይይቱ መሰረዝ የተሰጠ ምንም አይነት ይፋዊ ምክንያት የለም። በትራምፕና በፑቲን መካከል የተካሄደው የመጨረሻ ውይይት ከሁለት ወራት በፊት በአላስካ አንኮሬጅ የተካሄደ መሆኑ ይታወቃል።